ለህይወታችን አስፈላጊ የሆነ ትምህርት ማንኛውም ኦርቶዶክሳዊ ሰው ሊያውቀው የሚገባውን ትምህርት ነበር ያስተማሩ። እንደውም አንዳንድ ጠንከር ያለ ሌባ እንዳይታወቅበት ዘንቢልም ያንጠለጠላል። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዒት ይሉኛል። ክርስቶስ ተንሳ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን ተነሳ፣ ዲያብሎስን አሰረው፣ አዳምን ነፃ አወጣው። ከእንግዲህ በኋላ ሰላምና ደስታ ሆነ። ክቡራን መምህራን፣ ወንጌል አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ዘማሪያንና ዘማሪያት የኑር እግዚአብሔር ቤተሰቦች እነሆ በሉስኪ ከዛሬ ጀምሮ ትውልድ ሁሉ ብፅዒት ይሉኛል የትምህርታችን ርዕስ ነው። እንዳይረዝም ትውልድ ሁሉ ብፅዒት ይሉኛል ብላቸው ያዙት። በነገራችን ላይ እስኪ ማስታወሻ የያዛችሁ እጃችሁን ማሳዩ። ማስታወሻ የያዘ የለ። መምህራችን ረጋ ባለ ለህይወታችን አስፈላጊ የሆነ ትምህርት ማንኛውም ኦርቶዶክሳዊ ሰው ሊያውቀው የሚገባውን ትምህርት ነበር ያስተማሩ። ግን ምን ይሁን፣ በቀዳዳ ኪስ ብር ቢከተት ምን ይጠቅማል? ወርቅ ዝም ብላችሁ እያፈሳችሁ በተቀደደ ኪሳችሁ ቦርሳችሁ ብታስቀምጡት ቤት ይደርሳል። አድኔ አሁን መምህራችን ያስተማሩትን ትምህርት በአራቱ ማዕዘን ጋዜጠኛ አስቀምጨ ዛሬ ስለምንተማራችሁ ተማራችሁ። የመምህሩ ርዕሰ ጉዳይ ምን ነበር? በውስጡ ምንም ዝርዝር ይዟል የሚል ጥያቄ ቢቀርም በእርግጠኝነት ከመቶ ስንት ታገኛለች? እራሳችሁን መርምሩ። ጉባኤ ስንመጣ ሁሌ እንዲያውም ከዚህም በፊት ብያችኋለሁ። ሰው ወደ ገበያ ሲሄድ ባዶ እጁን አይሄድም። ወይም ብር ይይዛል ወይም ደግሞ እቃውን የሚገዛበት ዘንቢል ወይም ሌላ ይዞ ነው የሚሄደው። ባዶ እጁን የሚሄድ ሌባ ነው። ባዶ እጁን የሚሄድ ምንድን ነው ብያለሁ? ሌባ ነው። ሰዎች ሲ- የሆነ ነገር ሲያደርጉ እንደምንም ብሎ ለማንሳት ይመቸው ዘንድ ባዶ እጁን ይሄደ እንደውም አንዳንድ ጠንከር ያለ ሌባ እንዳይታወቅበት ዘንቢልም ያንጠለጠላል። እና እናንተ ለምንድነው እንደው ባሩጃችሁ ይዞት ነው። በራሳችሁ ተባብላችሁ። ለማንኛውም አሁን ወቀሳም እንዳይሆንብኝ ባነሳው ርዕሰ ጉዳይ ላይ የተወሰነ ሐሳብ እንዲሁም ደግሞ ለተለያዩ ጥያቄዎች መልስ እንዲሆናቸው ብቻ ትንሽ ደቂቃዎችን ልንገራችሁ። ከዚህ በረት ያይደሉ በሌላ በረት ያሉ በጎች፣ ይሄ ንግግር የክርስቶስ ንግግር ነው። ከኦርቶዶክስ አስተምህሮ ውጭ ያሉ ሰዎችን የጠራበት ነው። ድንግል ማርያምን ለምንድነው ብጽዕት የምትሏት? ለምንድነው ቅድስት የምትሏት? ለምንድነው ድንግል የምትሏት? ለምንድነው ውዳሴ ማርያም የእመቤታችን ምስጋና፣ ቅዳሴ ማርያም የእመቤታችን ምስጋና እያላችሁ እንደ ክርስቶስ ለምን ታመሰግኗት አሏችሁ? ለምንድነው ድንግል ማርያምን የምታከብሯት? ክብር ለእግዚአብሔር ብቻ ነው፣ ምስጋና ለእግዚአብሔር ብቻ ነው ሲሉን እንሰማቸዋለን። እውነት ነው። የባህሪ ምስጋና አምላክ ተብሎ የመመስገን ፈጣሪ ተብሎ የመመስገን አዳኝ፣ ዓለምን ሁሉ ያዳነ ተብሎ የመመስገን አገልግሎት የሚሰጠው ለእግዚአብሔር ብቻ። ድንግል ማርያምን አምላክ ናት ብለን አናመሰግናት፣ የአምላክ እናት ብለን እንጂ። ድንግል ማርያምን ዓለምን የፈጠረች ናት ብለን አንናገርም፣ የፈጣሪ እናት እንላታለን እንጂ ድንግል ማርያምን ሁሉን ማድረግ የምትችል የሚሳናት የሌላት ብለን አደለም ብናከብራት ምንም የሚሳነው የሌለውን አምላክ በሥጋ የወለደችልን ብለን እናመሰግናታለን። ድንግል ማርያምን እናከብራታለን እንጂ አናመልካትም። ድንግል ማርያምን እናከብራታለን እንጂ ምን አልናትም? ሰዎች አሁን ከዚህ በረት ያይደሉ በሌሎች በረት ያሉ በጎች ድንግል ማርያምንማ ታመልካላችሁ ካላችሁ፣ ድንግል ማርያም ከክርስቶስ ጋር አብራ ትመለካለች፣ ከስላሴ ጋር አብራ ትመለካለች የኦርቶዶክስ ሥላሴ አምስቱ ናዋል እያሉ ጊዜያቸውን በከንቱ የሚያጠፉ በሌሎች በረቶች አሉ በጎች ያሳዝኑናል ወደዚህም ወደ ክርስቶስ በረት እንዲመጡ እንጸለያለን እናስተምራለን ለመሆኑ እኛ ድንግል ማርያምን የምናመሰግናት ዝም ብለን ከምድር ተነስተን እንዲያ ብትመሰገኑ እኮ ጥሩ ነው ብለን ነው አይደለም መጽሐፍ ቅዱስ ስለሚነግረን ነው የትምህርታችን ርስ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዒት ይሉኛል የሚለውን ቃል የምናገኘው መጽሐፍ ቅዱስ ላይ ነው የሉቃስ ወንጌል ምዕራፍ አንድ ቁጥር አርባ ስምንት ላይ የሚገኝ የእግዚአብሔር ቃል ነገረ ማርያምን በተመለከተ ጎላና ሰፋ አድርጎ የጻፈው ቅዱስ ሉቃስ ነው ከወንጌላውያን በተለየ መልኩ በነገራችን ላይ አሁን የጠቀስኩላችሁ የወንጌል ክፍ ጠዋት በቅዳሴ ላይ ተነቦ ነበረ። አሁንም ጉባኤው ሲከፈት የተነበበው የእግዚአብሔር ቃል ነው። ይህን ቃል የተናገረችው እናታችን ቅድስት ድንግል ማርያም ናት የተናገረችው። በነገራችን ላይ ድንግል ማርያም ከመናገሯ በፊትም ቅድስት ኤልሳቤጥ ድንግል ማርያምን ብፅዕት ትብላታለች። ሁለት ድንግል ማርያምን ያመሰገኑ አካላትን ለእናንተ ልምገራችሁና ወደ ድንግል ማርያም ወደ ራሷ ንግግር እንመጣለን። የሉቃስ ወንጌል ምዕራፍ አንድ ቁጥር 26 ጀምራችሁ ስትመለከቱ ከእግዚአብሔር የተላከው መላክ መላከ ብርሃን ቅዱስ ገብርኤል ወደ እመቤታችን ወደ ቅድስት ድንግል ማርያም መታ ግል ሊያደርጋት ያ ለምን አምላክን ለመውለድ አምላክን በመውለዷ ቀደም መምህራችን እንዳስተማሩን የእኛ ድህነታችን ተፈጽሞልናል። ስለዚህ መልአኩ መጥቶ አራት አስገራሚ ንግግሮችን ተናግሏታል በጣም አስገራሚ ድንግል ማርያምንም ለየት የሚያደርጋት ማለት ምን አላት ተፈስሂ ፍስሂ፣ አንደኛውም ደስተኛይቱ ሆይ ደስ ይበልሽ የሚለው ቃል አማርኛው ዝም ብሎ ደስ ይበልሽ ብሎታል። በግዕዙ ግን ደስተኛይቱ የሚላለው ልብ በሉ ቀደም መምህራችን እንደነገሩ አምስት ሺ አምስት መቶ ዘመን እውነተኛ ደስታ አልነበረ። ለምን? በሰው ልጅ ላይ ሞት ነግሶበት ስለነበረ፣ የሰው ልጅ ሁሉ ባለ ዕዳ ስለነበረ ሀዘንተኛ ነው። እናዳም ሲያለቅሱ ነው የኖሩ፣ ነቢያት ሲያለቅሱ ነው የኖሩ። ለዛ ነው ቅዱስ ኤፍሬም በውዳሴ ማርያም ፈቀደ እግዚያ ግንዞላዳው ብዙ ነው የትኩ ዘልብ አምስት ሺ አምስት መቶ ዘመን አዝኖ የነበረው አዳምም ነፃ ሊያወጣው ጌታ ወደደ ይላል። ነቢያት ሁሉ በለቅሶ ነበሩ። ሰው ኃጢአት ሲሰራ ደስታ አይሰባው፣ ያዝናል፣ ይጸጠታል። ቃየን አቤልን ከገደለ በኋላ ብክን ብኩልኩን የሚል ተቀዝባዥ የሆነ ሀዘንተኛ ነበረ። ምክንያቱም ደስታ በቅዱስ ጳውሎስ ንግግር የመንፈስ ስራ ነው። የምን ስራ ነው? የመንፈስ ስራ ወይም የመንፈስ ፍሬ ነው የመንፈስ ፍሬ ማለት በመልካም ስራ የሚገኝ ነው። ማለት በመጾም በመጸለይ በመስገድ በመመጾት እግዚአብሔር በቸርነቱ ለሰው የሚሰጠው እሱ መንፈሳዊ ደስታ ይባላል። ድንግል ማርያምን ደስተኛይት ሆይ ብሎ የተናገረበት ዋና ሀሳብ ድንግል ማርያም ከኃጢአት ንጽሕት ስለሆነች ደስተኛ ናት እንጂ በምናዊ ኑሮማ ድንግል ማርያም ስደተኛ ናት። የተወለደችው እንደምታውቁት በስደት በዛሬ ዕለት የምናስበው ሊባኖስ ተራራ ላይ ነው። በኋላም ከእናት ከና ከአባቷ ቤት በቤተ መቅደስ ላይ ነው። ከዚያም በኋላ አምላክን ጸነሰች ተብሎ አይሁን ሊገሏት ሲያሰቃዩአት ነበረ። ግን በመከራ ውስጥ ሰው ቢሆን ከኃጢአት ንጹሕ ከሆነ ደስተኛ ነው። ለዛ በሐዋርያት በድንጋይ ሲቀጠቀጡ በበትር ሲመቱ ደስ ይላቸው ነበር ይላል። ለምን መንፈሳዊ ስለሆነ ነው ደስታ እና የመጀመሪያ ንግግር ተፈሲ ፍሲ የሚለው ነው። ሁለተኛ ንግግሩ ደግሞ ኦ ምን ተጸጋ ጸጋን የተመላሽ የሚል ነው። ምንን የተመላሽ ጸጋ፣ ጸጋ ማለት ስጦታ ማለት ነው። በቤተ ክርስቲያናችን የእግዚአብሔር ጸጋዎች ተቆጥሮ ያልቁ። የመማር ጸጋ፣ የማስተማር ጸጋ፣ የመዘመር ጸጋ፣ የመቀደስ ጸጋ በጣም እግዚአብሔር ጸጋው በጣም ብዙ ነው። ድንግል ማርያም ምንም የተመላች ናት። ጸጋን የተመላች በመጽሐፍ ቅዱስ ከድንግል ማርያም ውጭ ጸጋን የተመላች ሴት የለችም። ጸጋን የተመሉ ወንዶችም የሉም። ድንግል ማርያም መልል ተፍጦራናት መት ተፈጣሪና ስን ለዛ ነው። ጸጋን ሁሉ የተመላች ስለሆነች አይገርም። ጸጋን ሁሉ የተመላች ነው። ሁለተኛው ነው። ሶስተኛ እግዚአብሔር ምስሌኪ፣ እግዚአብሔር ከአንቺ ጋር ነው የሚለው ንግግር፣ እግዚአብሔር ከማን ጋር ነው? ከአንቺ ጋር ነው። ሰውና እግዚአብሔር በተጣላበት ወራት፣ ሰውና እግዚአብሔር በመካከላቸው ላይ የሰው ኃጢአት ግድግዳ በሆነበት በዛ ዘመን ድንግል ማርያም ከማን ጋር ናት? ከእግዚአብሔር ጋር ናት። እግዚአብሔር ደግሞ ከማን ጋር ነው? ከድንግል ማርያም ጋር ነው። እኛ ድንግል ማርያም ክርስቶስን ከወለደችልን በኋላ ነው አማኑኤል ማለት የጀመር ነው። አማኑኤል ማለት ደግሞ እግዚአብሔር ከእኛ ጋራ ነው ማለት ነው። እግዚአብሔር ከእኛ ጋራ ነው ማለት ደግሞ ከስጋችን ስጋ ከነፍሳችን ነፍስ ነስቶ ሰው ሆኗል ማለት ነው። አያችሁ፣ ድንግል ማርያም ክርስቶስን ከመውለዷ በፊት እግዚአብሔር ከእሷ ጋራ ነው። እኛ ደግሞ እግዚአብሔር ከእኛ ጋራ የሆነው ድንግል ማርያም ከወለደችው በኋላ ነው። ይህ በጣም የሚገርምና አስደናቂ ንግግሩ ነው። ከዚያ ቀጥሎ ቡርቅ ተአንት ይማነስ አላት። አራተኛ ንግግሩ ከሴቶች ተለይተሽ አንቺ የተባረክሽነሽ። ከሴቶች የሚለው ንግግር ማንኛውንም ሴት የሆነ ሁሉ ይወክላል። ሴቶችን ብቻ አይደለም፣ ወንዶች ሁሉ ይወክላል። ምክንያቱም እንደ ድንግል ማርያም የተባረከ ከሴትም ከወንድም ስለሌለ የአምላክናት የተባለ የለም። ስለዚህ ይህን ንግግር ከተናገረ በኋላ አምላክን እንደምትጸንስ ነገራት። እሷም እንዴት ሊሆን ይችላል ወንድ ስለማላውቃለችው በመንፈስ ቅዱስ ይሆናል፣ ለእግዚአብሔር የሚሳነው ነገር የለም። አንቺ እንደዚህ አልሽ እንጂ ዘመድሽ ኤልሳቤጥ እንኳ ካራጀች በኋላ ፀንሳለች ብሎ ማስረጃ ኤልሳቤጥን ተከሰለ። ከዛ ድንግል ማርያም የመላኩን ቃል ተቀበለችው፣ እንደ ቃል ይሁንልኝ ብላ አመነችው ካመነች በኋላ ኤልሳቤጥ ጠቅሶላት ስለነበረ ዘካርያስም ደግሞ ተወልዳለ ሲባል እንዴት ሊሆን ይችላል ምልክት ጠይቆ ስለነበረ ዲዳ እንዲሆን መላኩ አደረገው። ከዛም በኋላ ቀጥታ ድንግል ማርያም ወደ ኤልሳቤጥ ሄደች። ለምን? ስለ ሦስት ነገር ነው ይላሉ የቤተ ክርስቲያን በተርኩማል የሐዲስ ኪዳን መምህራን። አንደኛ ኤልሳቤጥ ፀንሳለች ስለተባለች የኤልሳቤጥን ፅንስ ለማረጋገጥ ለማየት ነው ሁለተኛ ዘካርያስ ታሟን ተብሎ ስለነበረ ታማሚን መጠየቅ አስፈላጊ ነውና ታማሚውን ዲዳውን ዘካርያስን ለመጠየቅ ነው። ሶስተኛ ግን ሶስት ምስክር ለማድረግ ነው። ለክርስቶስ ሰው መሆን ወይም ክርስቶስን እንደምትሰል ሦስት አካላት እንዲመሰክሩላት ፈልጋለሁ። አንደኛ ገብርኤል መስክሮላታል። ሁለተኛ ድንግል ማርያም በሄደች ጊዜ ኤልሳቤጥ አንቺ የጌታዬ እናት ወደ ቤት ትመጽ ዘንድ እኔ ማን ነኝ ብላለች። የጌታዬ ምን እናት ሁለት ምስክር። ሶስተኛ ምስክር ዮሐንስ የስድስት ወሩ ጥንስ ገና በማኅፀን ሆኖ አምላኩን በድንግል ማርያም ማህፀን ተጸንሶ ስላየው ዘለለ ይላል። ምን አለ? ዘለለ። ድንግል ማርያም ኤልሳቤጥን ሰላም ብላ ሰላምታ ስታቀርብላት ከዛ በማህፀን ያለው ቅዱስ ዮሐንስ ዘለለ። ለምንድን ነው የዘለለው? አምላኩን አይቶ ነው። ይሄንን ቅዱስ ያሬድ ግልጽ አድርጎ አስቀመጠው። እምከርሰ እሙ አእመረ ሰገደ ወአንፈራተ ይሏል። ከእናቱ ማህፀን አወቀ። ማን? ቅዱስ ዮሐንስ መጥምቀ መለኮት። ምንድነው ያወቀው? ድንግል ማርያም ያምላክ እናት እንደሆነች በድንግል ማርያም የተጸነሰው ህፃን ደግሞ ክርስቶስ አምላክ እንደሆነ ገባውና አምላኬን በማይፀን እያየሁት ማዘማለን ብሎ ምናለ ይላል እምከርሰሙ አይመረ ሰገደ ብሎ ወአን ፈራጸ ይለዋል ቅዱስ ያሬድ ሲተረጉ መጽሐፉ ቅዱሱ ብሎ ዘለለ ብሎ ያስቀምጠው ቅዱስ ያሬድ ሲተረጉ ምን አለ ሰገደ ካለ በኋላ ወአን ፈራጸ ዘሎ ደስ ብሎት ሰገደ ይላል ይህንን የማህሌተ ጽጌ ደራሲ ሊቅም እንዲህ ብሎ በከመ ሰገደ ለወልድኪ ዮሐንስ በከርስ ዮሐንስ በማህፀን ሆኖ ለልጅሽ ሲደሰገደ እኔ እሰግዳለሁ። ይ አያችሁ፣ ድንግል ማርያም ወደ ኤልሳቤጥ በሄደች ጊዜ ኤልሳቤጥ ብፅዕት ብላታለች። በእርግጥ ኤልሳቤጥ ብፅዕት ያለቻት መጀመሪያ ላይ በኤልሳቤጥ ላይ ወበላ መንፈስ ቅዱስ ላይ ለኤልሳቤጥ መንፈስ ቅዱስ ሞላባት አለ። ከዛስ ብፅዕት አንቲ እንተ አመንኪ ከመ ይከውን ቃል ዘነገረኪ እምኀበ እግዚአብሔር። መላኩ የነገረች ቃል እንደሚፈጸም አምነሻልና አንቺ ብፅዕት ነሽ አለቻት። ለብበሩ ገብርኤል አመሰገናት፣ መላእክትን ሁሉ ወክሎ። ኤልሳቤጥ አመሰገነቻት፣ ሰዎችን ሁሉ ወክላ። ከዛ ድንግል ማርያም ደግሞ ምን አለች? በጸሎቷ ሁልጊዜ በምንጸልየው በጸሎቷ ላይ እንዲህ አለች። ቢሮ ነፍሴ ለእግዚአብሔር ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች። ወትት ሀሰይ መንፈሴየ በአምላኪ ወመዳኔየ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። እስመ ርእየ ሕማማ ለአመቱ የባሪያይቱን ውርደት ተመልክቷልና ናሁ እምይእዜሰ ያስተበጽኦኒ ኩሉ ትውልድ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዒት ይሉኛል አለች። አያቸ ትውልድ ሁሉ የሚለው ቃል በነገራችን ላይ የፍጥረት ሁሉ የሚል ትርጉም ይሰጣል። የኦሪት ዘፍጥረትን መጽሐፍ ስትመለከቱት በአማርኛው ኦሪትና ዘፍጥረት ይላል። የፍጥረት መጽሐፍ ማለት ነው። በግዙ ስትመለከቱት ደግሞ ኦሪት ዘልደት ልደት፣ ብሎ ትውልድ ብሎ ፍጥረት ይላል። ፍጥረት ሁሉ ዛሬ ከዛሬ ቀን ጀምሮ ምን ይሉኛል አለት፣ ብፅዒት ይሉኛል። እኛ ፍጥረት ስለሆን ድንግል ማርያምን ብፅዒት እንላታለን። እኛ ምስጋናን ከኤልሳቤጥ ስለተማር ድንግል ማርያምን እናመሰግናታለን። እኛ ከመላይክት ስለማንበት እንደ መላይክቱ ድንግል ማርያምን ምን እንላታለን? እናመሰግናታለን። በሌላ በረት ያላችሁ ሰዎች አስተውሉ። በነገራችን ላይ ለድንግል ማርያም የምንጠቀመውን ቃል ለክርስቶስም ተጠቅመነዋል። መጽሐፍ ቅዱስም ተጠቅሞት እናገኛለን። ድንግል ማርያምን ብፅዕት እንላታለን። ማን እንላታለን? ብፅዕት እንላታለን። ክርስቶስ ደግሞ በመጽሐፍ ቅዱስ ብፁዕ ተብሏል። ምን ተብሏል? ተመሳሳይ ቃል ለድንግል ማርያምና ለጌታ ተጠቀምን ማለት አስተካከል ማለት አይደለም። ምናልባት ብፁዕ የተባለውን ከፈለጋችሁት እናገኘዋለን። በዚህ በአንደኛ ጢሞቴዎስ ምዕራፍ ስድስት ቁጥር አሥራ አምስት ላይ ስትሄዱ ብፁ ብሎት ክርስቶስም እናገኘዋለን። ምን ብሎት ብፁ ብሎት እናገኛለን። ይህ ብቻ አይደለም፣ ድንግል ማርያምን የተባረከች እንላታለን፣ ጌታንም የተባረከ ይለዋል መጽሐፍ ቅዱስ። ቡርንትአንት የማንስት ኤልሳቤጥ ድንግል ማርያምን አንቺ ከሴቶች መካከል የተባረክሽ ነሽ ካለች በኋላ የማይዘንሽ ፍሬም የተባረከ ነው ይላል። አሁን ድንግል ማርያምን የተባረከች ስላል ጌታንም የተባረከ ስላል ነው አንድ ሆነ፣ አስተካከላቸው ማለት ነው አይደለም። ለዛ ነው የኛ የሀዲስ ኪዳን መተርጉማን ሲተረጉሙ ቡርህ አንቲ ማንስት የሚለውን አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ የሚለውን ሲተረጉሙ ቡርክት መርገመ ስጋ መርገመ ነፍስ የሌለብሽ በረከተ ስጋ በረከተ ነፍስን እያማለልሽ የምታሰጭ አሏል። ቡርክት የሚለው ሲጠረቆም መርገመ ስጋ መርገመ ነፍስ የሌለብሽ በረከተ ስጋ በረከተ ነፍስን እያማለልሽ የምታሰጭ። ለጌታ የተነገረውን ደግሞ ወጉሩ ፍሬ ከርስች የሚለውን ደግሞ ብሩክ የሚለው መርገመ ስጋ መርገመ ነፍስን የሚያርቅ በረከተ ስጋና በረከተ ነፍስን የሚያድግ የባህሪ አምላ ። ቃሉ አንድ አይነት ቃል ነው። ለድንግል ማርያም ሲሆን ትርጉሙ ለሌላ ነው። ለክርስቶስ ሲሆን ትርጉሙ ለሌላ ነው። አያችሁ ቤተ ክርስቲያን እንዴት እንደምትጠነቀቅ ቅዱስ የሚለውንም ለእግዚአብሔር እንጠብቅ እንጠቀመዋለን። ለእግዚአብሔር ሲሆን ሌላ ትርጉም አለው። ለድንግል ማርያምና ለቅዱሳን ሲሆን ደግሞ ሌላ ትርጉም አለው። ብርሃን የሚለው ቃል ለእግዚአብሔር ሲሆንና ለሐዋርያት ሲሆን ይለያየ የማቴዎስ ወንጌል ምዕራፍ አምስት ቁጥር አስራ አራት ላይ ሄዳችሁ ስትመለከቱት እናንተ የዓለም ብርሃን ናችሁ ይላችኋል፣ ሐዋርያቱ ማር ክርስቶስ። የዮሐንስ ወንጌል ምዕራፍ ዘጠኝ ቁጥር አምስት ላይ ስትሄዱ ደግሞ አነ ውእቱ ብርሃኑ ለዓለም እኔ የዓለም ብርሃን ነኝ ነው ሐዋርያትን የዓለም ብርሃን አላቸው እሱ ደግሞ ዲ የዓለም ብርሃን ነኝ ያለ ክርስቶስ። የዓለም ብርሃን ሲባልና ሐዋርያት የዓለም ብርሃን ሲባሉ የሰማይና የምድር ያክል ርቀት አላቸው። የክርስቶስ ሁል ጊዜም የባህሪው ነው የሚባል፣ ለሐዋርያት ከሆነ ለሌሎቹ ለፍጡራን ደግሞ የጸጋ ይባላል። ስለዚህ ድንግል ማርያም ከዛሬ ጀምሮ ትውልድ ሁሉ ምን ይሉኛል አለች፣ ብፅዒት ይሉኛል። ለዚያ ነው የእኛ አባቶች ሊቃውንት በማይሌታቸው በቅዳሴያቸው በጸሎታቸው ድንግል ማርያምን በጽሄት ሳይሆ አይሆኑ አባህር ያቆሱ መንፈስ ቅዱስ ስለመላበት ምን አለ ኦ ማርያም በይንተ ዝና አበየኪ ሆነወና በይንተ ዝና አፈቅረኪ ሆነ አበየኪስ መወረድች ለንበብላ ጸድቀ እውነተኛ ምግብን ወልደሽላልና እናመሰግንሻለን አለ። ይህ ብቻ አይደለም። ሌሎችም እነ ቅዱስ ያሬድ እና አባ ጊዮርጊስ ዘጋስጫ በጥቅሉ መንፈስ ቅዱስ ያደረባቸው ሰዎች ሁሉ ድንግል ማርያምን አመስግነዋል። ድንግል ማርያምን የሚጠላ መንፈስ ቁስ ያደረበት ነው። ለምን? በኦሪት ዘፍጥረት ምዕራፍ ሶስት ቁጥር አስራ አምስት ላይ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሏል እግዚአብሔር። አንተ የተባለው ሰይጣን ነው። ሴቲቱ የተባለች ድንግል ማርያም ነው። በዘርህ የተባለው በአጋርንት ማለት ነው። በዘሯ ማለት ደግሞ በቅዱሳን ማለት ነው። ስለዚህ በሴቲቱና በእባቡ መካከል ጠላትነት አለ። ስለዚህ ሴቲቱ ስትመሰገን ሰይጣን ደስ ነው። መንፈስ ቅዱስ ይናደዳል፣ ይበሳጫል። ለምን ከሴቲቱ የተወለደው ራስ ራሱ ስለቀጠቀጠው። ከሴቲቱ የተወለደው ምን ስላል መንፈስ ቅዱስ ሞልቶብናል፣ መንፈስ ቅዱስ አድሮብናል እያሉ ሰዎች ድንግል ማርያምን የሚያዋርዱ ከሆነ የማያመሰግኑ ከሆነ የትኛው መንፈስ ነው ያደረባችው በኤልሳቤጥ ላይ ያደረው መንፈስ ከሆነ ድንግል ማርያምን ያመሰግናል እንድናመሰግን ያደርጋል እንጂ ድንግል ማርያምን አያሰደብም። የሴቲቱ ጠላት ከሆነ እውነት ነው፣ ባይሁድ ልቡናም አድሮ ከመወለድ ጀምሮ ሞታ እንኳ እስክታደርግ ድረስ ሲያሳደደ ያሳደደ ዛሬም ክምመና ልቡና የሚያሳድብ ስለሆነ እና መጽሐፍ ላይ ስትመለከቱ ምስጋና ለቅዱሳን ክብር ለቅዱሳን እንደሚገባ ተናግሯል። ክብሩና ምስጋናው ግን ለቅዱሳን ሲሆን በፍጡርነታቸው እግዚአብሔር የሰጣቸው የጸጋ መስጋሪያ ይባላል። የዳዊት መዝሙር መዝሙር አንድ ቁጥር አንድ ጀምራቸው ስትመለከቱ ብፁዕ ብእሲ ዘኢሖረ በምክረ ረሲዓን በጎስቋሎች ምክር ያልሄደ ምስጉን ነው። ብዙ ነው እንኳን ድንግል ማርያም ይቅርና በማቴዎስ ወንጌል ምዕራፍ አምስት ላይ አንድ ዘጠኝ አክል ብፁዓን እናገኛለን። እነሱ ብቻ በቃል በቃል አሉ ቢላችሁ ትምህርት ይላል፣ እንጨርሳለሁ። የማቴዎስ ወንጌል ምዕራፍ አምስት ቁጥር አንድ የተራራው ስብከት የሚባለው ነው። ሕዝቡንም አይቶ ወደ ተራራ ወጣ፣ በተቀመጠ ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ፣ ወደ ክርስቶስ። አፉንም ከፍቶ አስተማራቸው እንዲህም አለ። በመንፈስ ድሆች የሆኑ ብፁዓን ናቸው። በመንፈስ ድሆች የሆኑ ቅዱሳን ብፁዓን ናቸው የተመሰገሉ→ ናቸው፣ የተከበሩ ናቸው። መንግሥተ ሰማያት የነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። ኃጢአታቸውን እያሰቡ ሞቶን ለእግዚአብሔርን እያሰቡ የሰማይታትን ግፍ እያሰቡ የሚያዝኑ ሰዎች እነሱ ብፁዓን ናቸው፣ መጽናናትን ያገኛሉ አለ። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና ለበኑ ጻኑ ወይም ለበኑ ጻኖች ብፁዓን ናቸው እግዚአብሔር ይያዩታልና። የሚያስተረቁ ብፁዓን ናቸው እግዚአብሔር ልጆች ይባላሉና። ስለ ጸቅ የሚሰደዱ ብፁዓን ናቸው ለንግስ ተሰማያት የነርሱ ናትና። ሲነቅፋችሁና ሲያሳድዱአችሁ በእኔም ምክንያት ክፍሉን ሁሉ ወሸ ሲናገሩባችሁ ብፁዓን ናችሁ። ድንግል ማርያም በነገራችን ላይ እነዚህ ሁሉ ብፁዓኖች የፈጸመች ድንግል ናት። ጊዜ አጥሮ እያንዳንዱ ላልዘረዘርኩትም እንጂ ስለዚህ ድንግል ማርያምን እኛ የቤተ ክርስቲያን ልጆች እኛ በአዲስ ኪዳን የምናምን ብፅዒት፣ ቅድስት፣ ንዕድ እያላት እስከ ለውተ ሞት እንኖራለን። ምክንያቱም ትውልድ ሁሉ ምን ይለኛል ስላለች፣ ብፅዒት ይሉኛል ስላለች እኛ ደግሞ ምን ስለሆን ትውልድ ስለሆን ያስተማረን፣ የበከረን፣ የገሠጸን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። የመቤታችን የድንግል ማርያም ምልጃና ጸሎት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ይቆዩ።